ያለው ሀሳብ አለ። እዚህ ላይ ትዝብትን አስቀምጠዋል። እንትን ያሉትን ሰምተዋል አደለ? እሳቸው እኔ ያስተምሪያቸው ራሱ እኛ ያስተምረናቸው ራሱ ወደ ፔንቴ ይሄዱ አሉ እና በጣም ነው ያዘንኩት። ምናምን ያሉበትን እሱ ላይም ቪዲዮ ሜላት መሀል ትናንት ፖስተዋለች፣ እና እሱ ላይም አብሮ ዮባብ ይሄድበት ደስ ይለኛል። እሱን ቪዲዮ ከፍተኸው፣ እሺ፣ ጥሩ ዮባብ፣ መቼም አሁን ትሰማለህ። እሺ፣ መንገድ ላይ ሆኜ ነው ይቅርታ፣ በጣም ትራፊክ እንዳይቀጠኝ። ያው አድሶ ማለት ኦርቶዶክስ ነኝ ብሎ የሚገግም ፔንቴ ማለት ነው። ምንም ሌላ ነገር የለውም። በአጭሩ ሲገለጽ ቆቡን አለቅም ይላል፣ ግን ደግሞ የቆቡን ባለቤት ቤተ ክርስቲያንን ይሳደባል። ለምንድ ነው ቆቡን ማትለቁት ቀሚሱን ማታውት? ሲባል ከዚህ በፊት ሜሎስ የሰጠው ማብራሪያ ፍቱን መድኃኒት ነው ማንነታቸውን ለማወቅ እነሱን መስለን ነው ወደ እነሱ መሄድ ያለብን የሚል ነገር ተናግሯል። ስለዚህ ለማታለያ እንደሚጠቀሙት ግልጽ ነው ማለት ነው። ሌላው ፕሮቴስታንቶችን ምን ብለዋል? አሁን ምተሙ ያነሳው ወደ ፕሮቴስታንት ይሄዱ አሉ ምናምን ምናምን ያሉትን ማለት ነው። እንደዛ ከሆነ ለምሳሌ ባለፈው ሲያሸበሽቡ የነበሩት በሚሊኒየም አዳራሽ ትዝታው ፕሮቴስታንት ነው። ፓስተር ተብሎን የሚጠራው ፕሮቴስታንት ነው። እና ወደ ትዝታው ሰው ሲሄድ ለምን ያዝናሉ? ሄዶ እያሸበሸቡ የእምነት አንድነት አላቸው ወይስ የላቸው የሚለው ላይ አይ የለንም ይላሉ። ግን ደግሞ ሄዶ ያሸበሸባሉ እና ለሆድ አደሮች ናቸው ብዬ ስል ያው ደብሯቸዋል። በእርግጥ ሰውየው ግን ለሆድ አደሮች እንደሆኑ እራሳቸው ናቸው የመሰከሩልን። ምን አሉ? እስከ ጊዜው እንደወዛው ተቀመጡ ብትመጡ እኛ የምንከፍላችሁ ደሞዝ የለም ብለናቸው እዛ የተቀመጡ መርጌቶችና ቄሶች አሉ አሉ። ኦኬ፣ እንደዛ ከሆነ እነዚህ ሰዎች እንደ ተሀድሶ እንደ ፕሮቴስታንት እያመኑ ግን እኛ ጋር ቁጭ ብለው እየቀደሱ በመርጌትነታቸው እያገለገሉ ዲያቆንም ሆነ በድቁናቸው እያገለገሉ ከተቀመጡ ሆዳሞች ናቸው። ለሆዳቸው ሲሉ ነው የፕሮቴስታንት ትምህርታቸውን የደበቁት ማለት ነው። አያቹ፣ ለሆዳቸው ሲሉ በእምነት ላይ መዋሸት ይችሉበታል ማለት ነው። ስለዚህ ተሀድሶ ማለት እድሜውን ሙሉ ቤተክርስቲያንን በመሳደብ የሚፈጅ ስብስብ ነው። አሁን ስለ ጌታቸው ካነሳን በጣም ረጅም ጊዜ በጣም መከራውን ያየ ሰው ነው። ታስታውሱታላችሁ፣ ኤርትራ ለትንሽ ነው ያመለጠችን ብሎ በቁጭት የተናገረበት አንድ ቪዲዮ ነበረ፣ ካያችሁት እና ኤርትራ ላይ በቃ ጠዋት ቅዳሴ ከሰዓት ሙሉ ወንጌል ቸርች የሚሄድ ህዝብ እያፈራን ነበር፣ የመሳሰሉትን ነገሮች ይናገራል። ያኔ ገና ወጣት ነው ምናምን እና አሁን እድሜውም ገፍቷል ምናምን፣ ግን አሁንም እዛው ላይ ነው። እና ተሀድሶነት መቀንጨርም አለበት የአስተሳሰብ መቀንጨርም አለበት። ሁሌ ስድብ፣ ሁሌ ነቀፋ ሲሆን ምን እየሆነ ይሄዳል? በቃ አይምሮ ከዛ የተሻለ ማሰብ ነገር የማይችል እየሆነ ይሄዳል ማለት ነው። በመጨረሻም እንግዲህ ማታ ላይ እንደው በዚሁ አጋጣሚ እኛ በመግባታችን የመጣ ጥፋት የለም። በመግባታችን ግን የተጋለጡ ነገሮች አሉ። በአንገባም ሰዎቹ ፕሮግራማቸው ነበር፣ ምንም አዲስ ነገር የለውም። የራሳቸው ፕሮግራም ነው። ሰው የፈለጉትን ተሳድበው ይሄዱ ነበር። ገብተን ግን በጠየቅነው ጥያቄ የራሳቸው ቋሚ እምነት እንደሌላቸው የሚቃወሙት ዶግማ የሆነ ትምህርት ላይ እንኳን ራሳቸው መግባባት እንደማይችሉ አሳይተናል። ለምሳሌ ጥምቀት ጌታቸው አይቀበልም፣ ጽጌ ደግሞ ዳግም መወለጃ ነው ብሎ ነበረ። እኔ መጀመሪያ ያስጠይቀው በኋላ ላይ ያሬዶ ሲያነሳው ያኛው ደግሞ አይ እኔ ጥምቀት ያድናል ብዬ አላምንም አለ እዛው ጋ ማለት ነው። ስለዚህ ምን ሆነ? የተለያየ አመለካከት የተለያየ አስተሳሰብ እንዳላቸው አየን ማለት ነው። እኛን በመሳደብ እኛን በማንቋሸሽ ወይም ቤተክርስቲያንን በመሳደብ አንድ የሆኑ ሰዎች መጽሐፍ ቅዱስ ላይ ግን አንድ አይደሉም። ይሄን ማሳየት ትልቅ ነገር ነው ብዬ አስባለሁ። ልብ ላለው ቤንቴ ጥሩ ስለሆነ ማለት ነው። እኔ በጣም የሚያስገርመኝ ተሀድሶች እኛ ፕሮቴስታንት አይደለንም አሉ። አስፈላጊ ከሆነ ቤት ስገባ ወይ ምናምን ማሳየት እችላለሁ። የራሳቸው ዩትዩብ አላቸው። በጣም አጭበርባሪዎች ናቸው። በነገራችን ላይ የራሳቸው ዩትዩብ ላይ ሚጠይቃቸው ሰው እንደ እንደ ኦርቶዶክስ ነው አክት የሚያደርገው ሰምታችሁት ከሆነ ማለት ነው እኛ ኦርቶዶክሶች እኮ እያለ ነው የሚያወራው። እናንተ መቼ ነው እንትን የምትሉት እያለ አንዳንዴም አውቆ ነካቸዋል በነገር ምናምን ሰው እንዲያምን ማለት ነው። ግን እሱ ተሐድሶ ነው ልጁ ራሱ ማለት ነው። ከዛ የሚጠይቀው ጥያቄ ለእነሱ የሚመቻ አድርጎ ነው የሚጠይቃቸው። ስለዚህ ሆን ብሎ በአላማ ማለት ነው። በጣም ሸታሞች ናቸው። ቅዱስ ቁርባን ላይ ተከታታይ ትምህርት ሰጥተዋል ጽጌ ቅዱስ ቁርባን የጌታ እራት እያሉ ማለት ነው። እና ስርዓቱ ራሱ ምንም መሆን አለበት የሚሉሉ ሰጥተዋል። ግን የሚገርመው ነገር በቅዱስ ቁርባን አያምኑ፣ ስለ ጥምቀት ያወራሉ፣ በጥምቀት አያምኑ እና መጽሐፍ ቅዱስን ጌታ መጣችሁ የሚለው የህዋደን ጥያቄ መልሰውት ቢሆን ኢቭን ይሄ እንትኑ አጠያየቁ ራሱ ጊዜ ቢሰጥ ይሄ መፋጠጥ ነገር ቢኖረው እንዴት ጸዴ ነበር መሰላችሁ? የያዙትንም ቆባቸውን አውልቀው የወጡ ነበረ። ምክንያቱም ተጠየቅን። ከዛ ምን ሆነ? የሚፈልጉትን እንዲያወሩ እድሉ ተመቻቸላቸው። የጠየቅነውን ትተህ አልጠየቅነው ማውራት ጀመሩ ማለት ነው። ያ ትንሽ አንተም ብሎታል፣ ግን ጥሩ ነው። እግዚአብሔር ይመስገን ብዙ ውሸታቸው ተጋልጧል ብዬ አስባለሁ። እግዚአብሔር ይስጥልኝ አይደል። እሺ፣ ኬኩ አንዳስ አንድ ቪዲዮ ላሳይህና እስቲ የተረዳሁን አንተ ደግሞ ሀሳብ ሰጠናል። እዚሁ ቪዲዮ ላይ ስማቸው አመሰግናለሁ ቴዲ ቅድም አንተ ያነሳኸው ነገር አለ ተብሏችኋል ብዙዎቹ እናንተን በኔጌቲቭ ኢነርጂ ሚችው ላው ነገር እንደገና ወደ ክርስቶስ ትምህርት መጥቼ ክርስቶስ ምን ተብሎ ነበር የሚለው ነገር ጥቂት ነገር ልናገር ምን ተብሎ ነበር ኢየሱስ ጌታ ኢየሱስ በምድር ሳለ በሚያገለግልበት ጊዜ በብኤል ዜቡል አጋንንትን ያወጣ ነበረ ተብሎ ነበር። ጌታ ኢየሱስ ክርስቶስ አሁን ሰዎች ትምህርታቸው ላይ፣ ሰዎች ስርዓታቸው ላይ፣ ሰዎች ወጋቸው ላይ ወይም ሰዎች አሉን ብለው በረጅም የዘመን ታሪክ ውስጥ ይዘው የመጡት ነገር ላይ ጥያቄ ሲነሳባቸው ሰዎችን ካራክተር አሳስኔት የማድረግ ሰዎችን በተለየ መንገድ ስም የመስጠት ልማዶች ስላሉ ጌታ ኢየሱስ በብኤል ዜቡል አጋንንትን ያወጣል ስለተባለ በእርግጥም እንደዛ ነበር ነበር ጌታ ኢየሱስ ትምህርቱ፣ ስርዓቱ እንደዛ ነበረ፣ አመለካከቱ እንደዛ ነበረ። በብዔልዜቡል ነበር አገርም እንትን ያወጣ የነበረው አልነበረም። ስለዚህ አንዳንድ የሚሰጡ ስሞችና ስያሜዎች አልነበረም። ስለዚህ አንዳንድ የሚሰጡ ስሞችና ስያሜዎች በትክክል የዛን ሰው ሁኔታና ድርጊት ያስተምሮ ምንነትና ማንነት ይገልጣል ማለት አይደለም። ትምህርታችን ወደ ክርስቶስ ትምህርት ይምጣ፣ ትምህርታችን ወደ ኢየሱስ ትምህርት ይምጣ፣ ትምህርታችን ወደ ሐዋርያት ትምህርት ይምጣ የሚል ነው። ቶታሊ ሀሳባችን ሃይማኖታዊና መንፈሳዊ ጥያቄ ነው ጥያቄያችን። ስለዚህ ሰዎች ይህን ነገር ስላሉ በዛ ደረጃ ይሄ ስም አላቸው ወይ ብሎ ማለት የሚቻ ነገር አለ። ሁለተኛ ከወንጌላውያን ጋራ የሚያገናኙ አንዳንድ ቃላቶች ቢገኙብን ለምሳሌ ለምሳሌ ስለ ኢየሱስ ስንናገር፣ ስለ ወንጌል ስንናገር፣ ስለ መጽሐፍ ቅዱስ ስንናገር፣ ስለ መዳን ስንናገር፣ በተለይ መጽሐፍ ቅዱሳዊ የሆኑ ሀሳቦችን ስንናገር፣ እነሱን ደግሞ ያንን መልስ መልሰው ሲናገሩ፣ የሚያመሳስለን ነገር ቢኖር አንድ አይነትነት አለን ማለት ነው ወይ? ይሄ ከሆነ እኮ በኢኮኖሚክ ውይይቶች ላይ የኢትዮጵያ ኦርቶዶክስ አባቶቻችን እኮ ከፕሮቴስታንቱም ጋር ከካቶሊኩም ነገር ጥያቄዎች ሲነሱ እንዲህ አይነት ሀሳቦች ሲነሱ እነሱ የሚናገሩትን ሀሳብ አንናገርም እኛ ፈጽሞ ከነሱ ጋራ በሀሳብም በድርጊትም በውይይትም አንወያይም አንገናኝም ማለት ነው ወይ እንደዛ ማለት አለ ስለዚህ ስለ ኢየሱስ ስንናገር ስለ ኢየሱስ ከተናገሩ ስለ ጌታ ስንናገር ስለ ጌታ ከተናገሩ ምናልባት በዚህ ደረጃ ሊያመሳስረን ሊያገናኘኝ የሚችል ነገር ሊኖር ይችላል እንጂ በትምህርት አንድጋችሁ አንድ አይነቱ እዚያ የሚባለው ነገር ብዙም ተገቢ የሆነ አስተያየት ነው ብዬ አላስብም። በዚህ አሳብ ላይ ማለት አንድ ሰው እዚህ ጋር እንድታስገባልኝ የፈለግኩት ቅድም የመጡ ነበር። ምን ላችሁ፣ ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ ዶግማና ቀኖና አላት። አለባበስ ልክ እንደዛው ወንጌ የራሳቸው ዶክትሪን አላቸው። ተከታዮች የራሳቸው ዶክትሪን አላቸው። እናንተ የምታምኑበት ተከታዮቻቸው፣ የምትሰብኩበት የራሳቸው ዶክትሪን አላቸው። የእኛን አባላት ምናልባት ወደ መጽሐፍ ቅዱስ የመጡ የሚማሩ ሰዎችን የምናስተምር ዝርዝር ስለ መለኮታዊ ሀሳቦችን የያዙ ነገረ ድመትን በተመለከተ ነገረ ደቀ መዛሙርትን በተመለከተ ነገረ ጥምቀትን በተመለከተ ሌሎችንም ዝርዝር ስለ መለኮታዊ መጽሐፍ ቅዱሳዊ ሀሳቦችን በተመለከተ በዝርዝር የምናስተምርባቸው መጽፎች የዶክትሪን መጽፎች አሉ። ብዙ ጊዜ ግን ትችቶች አሉ ዶክትሪን የላቸውም አስተምሮ የላቸውም ምናምን የሚሉ ብሶች ይነሳሉ። ዝሮ ዝሮ ይሄ ድርስ ነው የምናብራራበት የራሳችን ዝርዝር በሆኑ ጉዳዮች ላይ የምንሰጣቸው ሀሳቦችና ትምህርቶች አሉ አሉ ሁለት ነገር ትችላለች ወይስ ምናልባት ይሄ ዝርዝር ጥያቄ በእያንዳንዱ ሀሳብ ለምሳሌ ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ሌሎች ጉዳዮች ላይ አሁን የመጣንበት ርዕስ ስላልሆነ ጊዜ በዚህ ጉዳይ ላይ ተሀድሶ በተመለከተ ብቻ ስለመጣን ዛሬ ይህንን ሀሳብ መብረራት የምንችልበት ሁኔታ አደለም ያለው። ነገር ግን በእያንዳንዱ የዶክትሪን ሺዎቻችን ላይ በእያንዳንዱ የዶክትሪን ሀሳቦቻችን ላይ በዝርዝር ጥያቄዎች ቀርበው በነዚያ ጉዳዮች ላይ ተጨማሪ ጊዜዎች ከተገኙ ልናብራራና ሀሳባችን ልንገልጽ እንችላለን። አሁን የመጣ ነው ግን የተሀድሶን ዓላማና ጥያቄ የተደረስነት ውጤትና ዝርዝር ጉዳይ ለማብራራት ስለሆነ ይህንን ነገር ዛሬ ለመቅረብ ምንችልበት ሁኔታ አይደለም ያለው። ነገር ግን ይህን ጥያቄ ያለን ብለው የሚሉ ሰዎች ይህን ሀሳብ ማብራራት እንዲብራራ እንፈልጋለን ብለው የሚሉ ሰዎች ከመጡ ግን ይህን ጉዳይ ለማብራራት ተምር አስተራ ነው። ኦኬ ኬኩ እንደሰማቸው ነው እንግዲህ መጀመሪያ ወደ ሐዋርያቱ ትምህርት መመለስ ነው የምፈልገው አላማችን ተባለ። ኦርቶዶክስ ተዋህዶንም ወደዛ መመለስ ነው የምፈልገው ተባለ። ከዛስ የራሳችሁን ትምህርት ተናገሩ ሲባል፣ ዛሬ ዋና የተሰበሰብነው ተሀድሶ ምንድን ነው? የተሀድሶ ዓላማው ምንድን ነው? የአንድ እምነት አላማው ማለት ዶግማው ማለት እኮ ነው። ዶግማክ ምንድን ነው ሲባል፣ አይ ዛሬ ለእሱ ይለፈን፣ እሱ ላይ ዝግጅት የለንም። አየህ የላቸውም በቃ ፍሬም ያደረጉት ያስቀመጡት ትምህርት የለም ዶግማ የለም ከጴንጤ ጋር ግን ህብረት አድርገው ኦርቶዶክስን አታክ ማድረግ ደግሞ ምን ይላሉ መልሰው እኛ ጴንጤ መሆንም አንፈልግም ይላሉ እና አሁን እንዳሳየውክ ምን እንደሚያው ራሱ አያውቁትም ምን እንደሚፈልጉም አያውቁትም የተጨበጠ ነገርም የላቸውም እና እስቲ አሁን ባሰማውክ ሀሳብን አስቀምጥ እሺ፣ ዲያቆንዬ እግዜር ጊዜ ስትልኝ እኔ አንድ ነገር የተረዳሁት ነገር ላይ አሁን ጌታ አሁን ቅድም ተኩላ ይሉናል ሲል ነበረ። እኔ ግን ተኩላ የሚለው ቃል የሚገልጣቸው አልመሰለኝም። ቢኮዝ እንደዚ አይነት ቃል የምንጠቀመው ለግኖስቲኮች ነው፣ ለእነዚህ የሄርሜቲዝምን ትምህርት ላስተማሩት የነጴንሙን ትምህርት ላስተማር ለእነሱ ነው። ይሄ አሁን ምንም ምንም ያየሁበትም እውቀትም የለም። እግዜር በሚያውቀው በቃ ምንም ውስጥ የሉማ። ተኩላ ማለት እኮ የሆነ የሚነጥቅ ነው አይደለ እንዴ? ነጣቂ እኮ ነው። በቃ ንጥቅ አድርጎ የሚወስድ ይሄ። የበግ ለምድን ለብሶ ተኩላ ሆነው መጥተው ከቤተ ክርስቲያን ሰዎችን የሚያወጡ አሉ። እነሱ ማለት እኮ እውቀት ያላቸው ናቸው እኮ፣ ዘሜኖፍ ነውሌጅ ናቸው። አሁን እዚህ ጋር ምንም ያየሁት ነውሌጅ የለም፣ ምንም ያየሁት እውቀት የለም። ምናልባት ቅድም እዮብ አንድ ነገር ሲናገር ነበረ፣ ጴንጤ ሆነው ግግም ብለው ኦርቶዶክስ ነን የሚሉ ከሆነ ያስማማኛል። እሱ በቃ ግግም ብሎ የለም በቃ ነኝ በቃ ምናምን ነገር ብለህ ካልክ ስግጥ ብለህ ከሆነ ምትለው ነው። ግን እኔ ምንም ያየውባቸው አሁን እውቀትም የለም እግዚአብሔር እንደ በሚያውቀው እና ይሄንንም ኢንተርቪውንም አይቼው ነበረ እና አይቼ ምንም በቃ የገባኝ ነገር የለም እና ምናልባት እንደው አዲስ ነገር ከነገራችሁኝ ብዬ ነበረ። ሶ አሁን ታዲያ ምኑ ጋር ነው የምንመድባቸው እኝን አሁን ተኩላ አለ ማለትም ለአቅመ ተኩላም ገና ያልደረሱ ናቸው። እንደ ይሄ ጃኪ የሚባል ነገር የለም ያሬድ አንተ ያለበት አገር ላይ አይቲንክ አለ መሰለኝ ጃኪ የሚባለው የተኩላና የጉሻ ሃይብሪዲንግ ነው አይደል? እንኳን ተኩላ ለመሆን ጃኪ ጋር እንኳን ገና ያልደረሱ ናቸው። ምንም ያዩባቸው እውቀትም የለም። ሶ እንዴ ነው ታዲያ የምናረጋቸው አሁን ቤተክርስቲያን ላይ እነዚህ ሰዎች እንግዲህ አሁን እንግዲህ አሉ አሉ እንግዲህ የቤተክርስቲያን ትምህርት ማይቀበሉ ከሆነ ተኩላም ልትላቸውም ገና ምንም የሚያውቁት ነገር የለም እግዜር በሚያውቀው እንዴት አንተ ያለ ምንም እውቀት እንዶ ምን ብለኑ ነው ተኩላ ስራፍ እንዶ ምትላቸው? ምን ያው እንዶ ካራክተር እንኳን ላደርጋቸው እንኳን ተቸገርኩኝ። አይ ቲንክ ከተረዳኛ ሬዶ ለአቅመ ተኩላ እንኳን መድረስ እንኳን ያልቻሉ ናቸው። ተኩላ ማለት እኮ ጌታ ያለው የሚያስተምሩ ናቸው ቤተክርስቲያን ውስጥ ቁጭ ብለው በግ መስለው የበግን ለምድ ለብሰው የሚያስተምሩ ሰዎችን ከቤተክርስቲያን የሚያወጡ በውስጥም በውጭም ሆነው ማለት ነው ተመሳስለው። እነዚህ ግን አሁን ምንም ይሄ ልጅ አሁን እግዚአብሔር እንደ በሚያቀው ጨዋ ነው በቃ ምንም ያውቀው ነገር የለም። አሁን ቅድም እየከፈትክን ልጅ ምንም እንደው እኔን እንደው ትንሽ እንደው እኔ እንደው ሳልሻ አሉ ቀላሉ ብለህ ነው እንደ መዝሙር በእውነቱ። ስለዚህ አሁን እኔ ግራ ግን የገባኝ ነገር ግን በጣም በሰው ውስጥ ግን በጣም ቦታ እየያዙ ነው ያሉት። እና እንደው በቃ ስግጥ ያሉ ጴንጤዎች ናቸው እንደው በቃ ኦርቶዶክስ ነን የሚሉ ጴንጤዎች ናቸው የሚል ነገር ከሆነ ያንን ልቀበላችሁ ትምህርት የሚባል ነገር ግን ምንም ያየውባቸው ነገር የለም እና ግራ ስላጋባኝ ነው ያሬዶ፣ እስኪ እንግዲህ መምህራንም መጥተዋልና ላዳምጣችሁ እግዚአብሔር ስትልኝ እሺ እሺ። ኬኩዋ እናመሰግናለን። አንድ ቪዲዮ ደግሞ ላሳይ ቆይ፣ የቅድሙን እሱን ላሳይና። እሺ ቀይታለ ፖጂ እሺ። በእውነት ነው ምንህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደም ከዚያ በኋላ ሬሳዬ የተጣለ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ አንድ ወር በኋላ ነው ራሴን ያየሁ። እውነት ነው ምን ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ከዚያ በኋላ ሬሳዬ የተጣለ ሳላውቅ አዲስ አበባ መጥቼ ሆስፒታል ተኝቼ አንድ ወር በኋላ ነው ራሴን ያየሁት። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። መጥኩበት ስሞትበት ዞሮ በሮቹን አየ። በሮቹን አየና ተመልሰው እንደገና አብዬ ብድግ አልጉ ነፍሴን ዘርችስ ብድግስ እንደገና የመጨረሻ ላይ በገዛ ቆንጨራ ላይ በጎራዴ ነው ያረግ እና እንደዛ በእውነት ነው። ምድህ ዱላ የያዘ በዱላ በድንጋይ በብረታ ብረት ቀጥቅጠው ገደሉ። ከዚያ በኋላ ሬሳዬ ተጥሎ ሳለው አዲስ አበባ መጥቼ ሆስፒታል ተኝቼ አንድ ወር በኋላ ነው ራሴን ያየሁት። እሺ ይሄን ሊያስቅ ይችላል፣ ግን ይሄን የፈለግኩበት ምክንያት ምንድን ነው? ቤተክርስቲያኗ በውሸት ሲከሰስ የቤተክርስቲያኗ ልጆች በዱላ፣ በድንጋይ፣ በብረት ቀጥቅጠው ገደሉኝ፣ ሬሳዬን አዲስ አበባ አገኘሁት። በቃ ማለት የውሸት ጥግ ዝም ብሎ ስግጥ ብሎ በቃ ሁለት ጸጉር አውጥቶ መዋሸት ቤተክርስቲያኗን እንዲህ ናት ለማለት ማለት ነው። እኛ እኮ የወጣ ነው ተሳደን ነው ለማለት ስሰሙት ያስቃል። ግን ምን ያህል ውሸት እንደሆነ ቤተክርስቲያኗን ለመክሰስ የሄዱበትን ርቀት እንደታወት ፈልጌ ነው። እና እስኪ ትምህርት ላይም አንዳንድ ሀሳቦች ላይም ሀሳብ ስጡ። ቅድም ያሳየሁትም አለ የጥምቀት ትምህርት የላቸውም፣ የቁርባን ትምህርት የላቸውም። ምን እንደሚፈልጉም አያውቁትም። ከጴንጤም ይወስዳሉ ከኦርቶዶክስም ይወስዳሉ ከካቶሊክም ይወስዳሉ ቅድም እንዳያችሁት ለእኛ የሚመቸን ብለው የሚወስዱትን ነገር ይወስዳሉ ስለዚህ ምን የላቸው ማለት ነው መሰረት የላቸውም ትልቁ ዓላማቸው ግን ኦርቶዶክስን አታክ ማድረግ ነው ከማንጋው ግነው ከፕሮቴስታንት ጋር ፕሮቴስታንትን አንድም ቀን ቅድም ሰምታችኋል ምን አሉ እኛ ፕሮቴስታንት ለዘላለም መሆን አንፈልግም ለዘላለም አንሆንም አሉ ፕሮቴስታንትን ግን ሞግተው አቁ ፕሮቴስታንት መሆን አንፈልግም፣ ፕሮቴስታንት ትምህርቷ ትክክል አይደለም ብለው ነው። ግን ፕሮቴስታንትን ይሄ ሄሎት ስህተታችሁ ብለው ሲከራከሩ ሲማጎታ አይታችሁ አታውቁም። ለምን? ከፕሮቴስታንት የገንዘብ ጥቅም ያገኛሉ፣ ከፕሮቴስታንት የቦታ ጥቅም ያገኛሉ። መካን ውስጥ ሄዱ ያስተምራሉ። እንዲሁም እዮባ ይህን ቪዲዮ አሳይቷል። ሄብረው አንዳንድ ቦታ ላይ ህብረት ያደርጋሉ፣ ያመልካሉ፣ ትሬኒንግ ይሰጣሉ። ባይዘወይ ኦርቶዶክስን አታክ የሚያደርጉበት ትሬኒንግ ለጴንቶች ይሰጣሉ። ግን ምን አያደርጉም በፕሮቴስታንት ግን መሆን አይፈልጉም። እንደዚህ አይነት በጣም የእባብና የተኩላን ባህሪ ነው ያለው። እና እስቲ እዚህ ላይ ሀሳብ ስጡ። መምህር ኤፍሬም እንኳን በሰላም መጡ። ሥላሴ ይመስገን። ዲያቆን ያሬድ፣ ወንድሞቻችን ሁላችሁ ድምፅ የሚሰማችሁ እንደምንሰነበታችሁ። የመየታችን ትንሣኤ የማይቀበል ትውልድ የቄስ የድሮ ቄስ ትንሣኤው የሚቀበል ተሀድሶ ደግሞ አፈራል። ግሩም ነው። በጣም ሀሳብ ይስት መምህር አይ ነው እኔ ነኝ ሐሳብ የምንሰጠው አይ እንዲህ አይነቶቹን የቤተ ክርስቲያኗን ለምድ ለብሰው ኬኩን እ ኬኩን ዋናችን ዋና ሆነ እኮ በቃ በደንብ እየገለጸው ነበር። እግዚአብሔር በሚያውቅ ተኩላት ወመሰጥ የሚላቸው ነጣቆች እነዚህ በቤተ ክርስቲያኗ ውስጥ የቤተ ክርስቲያኗን ካባ ለብሰው ባለ ማስነቃት ትውልዱን ወደሚፈልጉት አቅጣጫ የሚያጉዙት ናቸው፣ እና ይህኛው ግን እንደዚህ አይደሉም። የሆነ አንድ አውሮፓዊ በጀት በጅቶላቸው ሰይጣናዊ የሆነ አስተምህሮን ለማስተማር የተደራጁ መሆናቸውን አስቀድመው ገና ያ የበሉት ቤተክርስቲያን ውስጥ እንዲቀልዱ እግዚአብሔር ስላልፈቀደላቸው እራሳቸውን አወጣው አደራጅተው እኔ በዚህ ውስጥ የታዘቡት ምናልባት እንዲሁ የቲክታክ የፕላትፎርሙን ህግ ለመጠበቅ በአንጻሩ ለንግድ ሲስተም ይሄ ምንድነው ተወዳጅነት ለማትረፍ ለምናምንቲ አድርጎት ከሆነ እግዚአብሔር ይጠብቀው። ከእውነትና ለእውነት ከሆነ የሞገተ ግን የአወያዩ ልጅ ኦርቶዶክስን ሳትገፉና ሳታንቋሽሹ የምታስተምሩት እውነት የላችሁም ወይ? የእናንተ እውነት ኦርቶዶክስን በመጥላት የተመሰረተ ነው ወይ? የሚል መሰረታዊ ጥያቄ ሲጠይቅ ሰምቼው፣ የልቡን እግዚአብሔር ይመርምረው ብልም፣ በሀሳቡ የተናገረው ግን ከምንም በላይ ገዝቶኛል። እና እኒህ ሰዎች የሚያመጡት አስተምህሮ እኔ በጣም ይገርማኛል። ማለት ካህናቱ፣ ዲያቆናቱ ተሰብስበው ደበደቡ ይገደሉ ብሎ በኛ ቤተክርስቲያን እንኳን ሰው የገደለ ዶሮ ያረደ እንኳን ካህን አይባልም። አንድ ዲያቆን ሥርዓተ ዲቁናውን ከተቀበለበት ጊዜ ጀምሮ ዶሮ እንኳን ማረድ አይችልም። እናቱ ከሌላ ሰፈር ወጣት ተውሳ ነው ዶሮ እየታረደ የሚመገበው። በጣም ልዩ ጥንቃቄ ያላት ርኅርኅት አዛኝ የሆነች ቤተክርስቲያን ናት እና ካህናት ደመ ወልድ እግዚአብሔርን በሚፈትቱበት እጃቸው የሰው ደም እንዳይነጥብባቸው ልዩ ጥንቃቄ አድርጋ የምታስተምር የምታወግዝ ናት ቤተክርስቲያን። በሰውየው አባባል ግን በካህናቱ ግብር ገለውኝ ቀጥቅጠውኝ ሙቸ። እኔ ይህን ፊልም አይቶት ይመስለኛል። አላዩትም ብሎ ሊያሳየን ነው። ጓደኛውን ፈልጎ ያቀናበረውን እግዚአብሔር የድካሙ ዋጋን ይክፈል ብለናል። እንደዚህ ያደረገው ወንድማችን። ምክንያቱም በቃ ትክክል እንደዚህ አሁን እንደሰማ ነው ያለ ሰውየ ነው። ሀሳቡ እንደዚያ ስለሆነ ማለት ነው። ምንድነው የተደረገው? ያለ ተደበደቡ፣ በድንጋይም በዱላም በምንም ቀጠቀጡ፣ ሞቱ አለ። ከሞቱ በኋላ አስከሬኔን እዛው። ያገኘሁት መቶ አዲስ አበባ ከዚህ አስከሬኔ አስከሬኔን አዲስ አበባ ያገኘሁት አለ። እሱና አስከሬኑ ይለያያል ማለት ነው። ከስጋው የተለየ እሱ አለ፣ ከእሱስ የተለየ ስጋ አለ። እኔ በጣም አንድ ያሳቀኝን ጽሁፍ እንዲያ ሲል አንድ ኮመንት አነባችሁ ከሆነ እንደው ገርሞኝ ስለነበር እንደው የሚደግፍ ጠፍ እኮ አይጠፋም ብዬ ኮመንቱን ላይ ስገባ ምን የሚል ኮመንት አየው መሰላችሁ አዎ ትክክል ነው። እኔ በቦታው ነበሩ። ከዚያ በፊት ባለጤና ነበሩ። ከዚያ በኋላ ነው ሰውዬው አይምሯቸውን ያጦ ይላል። እውነቱም የምሩን አይምሯቸውን አጦ ማለት እንዲህ አይነት የተጃጃልና የግል ሕይወት ታሪክ በነገራችን ላይ እንደው ከግብረ አባታቸው ከሰይጣን እንኳን ቢያንስ አይቆርጁም እንዴት ሰይጣን እኮ በትናንቱ ኃጢአት አይመጣም፣ እየቀየረ ነው ቦታ የሚመጣው። እነዚህ ግን የሚገርመው ተመሳሳይ በቃ እንዲህ አድርጎ ጠራይ ደብድበው አባረሩኝ፣ እንደዚህ አድርገው ሁሎችን እዩዋቸው ታሪካቸውን የወጡበትን ማለት ነው። የሆነ የደሞዝ እጥረት ምናምን ከገጠማቸው ወይ የሆነ ቤተክርስቲያን፣ ብቻ እንደዚህ እንደ ለመዝለል አትሆንም፣ ለመጨፈር አትሆንም። ዝም ብሎ ሳይሰሩ በአቋራጭ እድገት ብልጽግናን አትፈቅድም። እሷ የምትፈቅደው ህጉን ስርዓቱን ጠብቆ ብላ ባፈገጽከ ነው። በቃ የመጽሐፍ ቅዱሱ ቃል ነው፣ ደክመ ተመገብ ነው። እና በጣም የሚገርሙ ቤተክርስቲያንን በዚህ ልክ ትውልድን ለማጣመምና ላስፈላጊ ስርዓት ለመዘርጋት የሚሄዱበት ርቀት እንግዲህ እግዚአብሔር በቸርነቱ አስተዋይ ልቡና ይስጣቸው ነው ልል ምችለው። እነዚህ እንኳን የሚያስተውሉ አይመስለኝም። የማይፈወስ ድውይ፣ የማይመለስ እኩይ የሚባሉት እንዲህ አይነቱ ናቸው በትርጓሚያችን። እና እኔን እየሰማ የሚከተለውን ትውልድ ሳይ ግን በእርግጥ እንኳን ለነጽጌ ለእህተ ማርያም ተከታይ አላት አይደል? ለእሷም ያራግብ ማራግብ ያዘው እሷን የሚከተል ትውልድ እኮ ነው። እኛ እኮ መሰረታዊ የሆነ የቤተክርስቲያን ትምህርት ከካለመያዛችን የተነሳ ማንም ቃላተኛ ወደ ፈለገው ያፈሰናል። ማንም ሰባኪኔ ባይ ወደሚፈልገው ሐሳብ ይወስደናል። ማንም በሀይታዊ መሳይ ያስከትለናል። ማንም አጥማቂ መሳይ ሰብስቦ ልብስን አውልቅ የውስጥ ልብስ እንዳትለብስ እያለ እንደፈለገ ያደርገናል። እኛ ብሩክ እኮ ነን። ያገኘ በቃ እስራኤላውያን ጠፍተናቸዋል እኛ ማለት የእስራኤል ኮፒ እንደው የሰው እኔ የወረቀት ነበር ደግሞ የሰው ኮፒ። የእስራኤል ታሪክ በመጽሐፍ ቅዱስ ስታነቡ ሰኞ ወደ እግዚአብሔር ማክሰኞ ወደ ጣዖት። አንዴ ደብረ ብርሃን ብሉይ ኪዳን እየተማርነ አንድ ትልቅ አባት ነበሩ፣ አሁን ወደ አሜሪካ ሄዱ፣ አባ መዘምር የሚባሉ። ኧረ እባካችሁ ተው ይሉ ነበር እና ጧት ጧት ወደ ሥላሴ ማታ ማታ ወደ ጠባሴ ይሉ ነበር። ጠባሴ ገብርኤል የሚባለው አካባቢ አንድ ታላቅ ጠንቋይ ነበረ ይባላል እና ጠዋት እዚኛው ማታ እዚያው የሚሉትን ሰዎች የወቀሱበት ቃል ነው። ምን ልማለት ፈልገ ነው? እኛ እንዲህ ወደ ፈለገን እንደ እስራኤላውያን ወደዚህም ወደዚያ የምንዘመው መሰረታዊ ትምህርት ከማጣት የተነሳ ነው እና ከማጣት ማለት ይሄ ከአይምሯችን ከመጥፋቱ የሚያስተምር ጣፋ ይላል አይደለም እና በደንብ ብንድንማር እግዚአብሔር በሚያውቅ ወደ ራሳችን ብንመለስ ማንም ቃላተኛ እንደ ትናንት እምነት ሃይማኖት ትናንት እየመሰረቱ የሚያስከትሉን ኢየሱስ ክርስቶስ የመጣው የዛሬ ሁለት ሺህ ዓመት ነው ብሎ መጣው አዲስ ትምህርት ሲነግሯችሁ ስለዚህ እስከ ዛሬ ድረስ የማዳን ትምህርቱ ቁሞ ነበረ ማለት ነው አንተ በአዲስ የምታስቀጥለው ብላችሁ ጠይቁት እረ አይደለም እገሌ ስታስቀጥለው ነበር ካለ ስለዚህ እና ለምን እገሌን አልተከተልህም ሰዎች ጅል ናቸው ካለ ሰዎችን ማስተካከል እንጂ ቤተክርስቲያኑ አለቆ መውጣት መስፈርት ነው ወይ ብላችሁ ያዙት አፍጣችሁ ያኔ መልስ ሲያጣ በሀሳባችሁ ይስማማል ማለት ነው እና እኔ የምላችኋለሁ፣ እግዚአብሔር በሚያውቅ የጥላቻቸው ጥግ ከምንም በላይ ይገርማኛል። በጣም ማለት ነው ቤት። በእርግጠኝነት እኔ እስከ ምሽቱ 3 ሰዓት ጊዜ ብትሰጡኝ፣ እስከ ምሽቱ 3 ሰዓት ጊዜ ብትሰጡኝ፣ የማንንም ቤተ እምነት እስልምና፣ ፕሮቴስታንት፣ ጆቫይትነስ፣ የዋን ምስክር፣ ጴንቲ ምናምን አንድም ስም ሳልጠቅስ፣ አንድም ስም ሳልጠቅስ እስከ ምሽቱ 3 ሰዓት ድረስ የማስተማር ክህሎት አለኝ። ማንም ዲያቆንን ብትጠይቁት ክሎት አለው። ሰሙን ብትጠይቁት ለሼኩን ብትሰጡት ነው የምላችሁ ማስተማር እንችላለን። አንድን ሌላ አማኝ ግን አምጡና እስኪ ትምህርትን ግለጽልኝ ብትሉት ለምሳሌ ኦርቶዶክስ ነው የሚላችሁ እኛን ያለመቃወም የሚጸና አንዳችም ሃይማኖት ስለሌላቸው ማለት ነው። እና እግዚአብሔር አስተዋይ ልቡና ለሁላችን ያድለን። አመሰግናለሁ፣ ወንድሜዋ እሺ፣ እሺ መምህር በጣም እናመሰግናለን። እግዚአብሔር ይስጥልህ እድሜና ጸጋ ይጠብቅልን። እውነት ነው ትናንትም ወደ አራት ሰዓት አምስት ሰዓት ያህል ብታዩት የነበረው ነገር ትምህርታችሁን ተናገሩ፣ ኦርቶዶክስ እንዲህ ብላ እስቲ የዶግማችሁን ተናገሩ፣ ገርድን እንዲህ ብሎ እስቲ እናንተን የእምነታችሁን መግለጫ ተናገሩ፣ የኦርቶዶክስ አስተምሯ ሰባቱ ሚስጥራት ቤተክርስቲያን፣ በቃ እንዲህ ነው የነበረው ቤተክርስቲያንን ሳይለጠፉ ቤተክርስቲያንን ሳያነሱ ትምህርታቸው ማሰዳት ከበዳቸው። በአንደኛ ትምህርት የለም እና በጣም የሚደንቅ ነፃ ነው የሰጡን መመሪያ። በጣም እናመሰግናለን።